ሰላም፣ ሰላም ውድና የተከበራችሁ ተመልካቾቻችን፣ ዛሬ ጥቅምት 24 ወይም ኖቬምበር 3 የዕለቱን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ የሚዘንላችሁ መጥተናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ ባክብሮት እየጠየቅን ሀሳብ አስተያየቶን ኮሜንት ላይ፣ ቪዲዮ ላይክ እና ሼር እንዲረሳ። አሁን ቀጥታ ወደ መረጃዎቹ። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 178 ብር ከ61 ሳንቲም እየተመነዘረ ነው። ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዘምዘም ባንክ ነው። 149 ብር ከ65 ሳንቲም ገዝቶ 152 ብር ከ64 ሳንቲም እየተሸጠ ነው። በንግድ ባንክ 148 ብር ከ41 ሳንቲም ተገዝቶ 151 ብር ከ38 ሳንቲም በመሸጥ ላይ ይገኛል። አንድ ዩሮ በጥቁር ገቢያ አንድ ዩሮ በጥቁር ገቢያ 26 ብር ከ19 ሳንቲም እየተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዘምዘም ባንክ ነው። 174 ብር ከ44 ሳንቲም ገዝቶ 177 ብር ከ92 ሳንቲም እየተሸጠ ነው። በንግድ ባንክ 171 ብር ከ18 ሳንቲም ተገዝቶ 174 ብር ከ60 ሳንቲም በመሸጥ ላይ ይገኛል። አንድ የስዊስ ፍራንክ በጥቁር ገበያ 222 ብር ከ09 ሳንቲም እየተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዘምዘም ባንክ ነው 187 ብር ከ40 ሳንቲም ገዝቶ 191 ብር ከ14 ሳንቲም እየተሸጠ ነው። በንግድ ባንክ 182 ብር ከ88 ሳንቲም ገዝቶ 186 ብር ከ54 ሳንቲም በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገበያ 127 ብር ከ58 ሳንቲም እየተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዳሽን ባንክ ነው። 107 ብር ከ62 ሳንቲም ገዝቶ 109 ብር ከ77 ሳንቲም እየሸጠ ነው። በንግድ ባንክ 104 ብር ከ15 ሳንቲም ገዝቶ 106 ብር ከ23 ሳንቲም በመሸጥ ላይ ይገኛል። አንድ የአውስትራሊያን ዶላር በጥቁር ገቢያ 116 ብር ከ96 ሳንቲም እየተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ልማት ባንክ ነው። 98 ብር ከ10 ሳንቲም ገዝቶ 100 ብር ከ06 ሳንቲም እየተሸጠ ነው። በንግድ ባንክ 95 ብር ከ74 ሳንቲም ተገዝቶ 97 ብር ከ66 ሳንቲም በመሸጥ ላይ ይገኛል። አንድ የቻይና ዮዋን በጥቁር ገቢያ 25 ብር ከ09 ሳንቲም እየተመነዘረ ነው። የቻይና ዮዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ነው። 20 ብር ከ99 ሳንቲም ገዝቶ 21 ብር 41 ሳንቲም እየሸጠ ነው። በንግድ ባንክ 20 ብር 46 ሳንቲም ገዝቶ 20 ብር 87 ሳንቲም በመሸጥ ላይ ይገኛል። አንድ ፓውንድ በጥቁር ገበያ 234 ብር 60 ሳንቲም እየተመነዘረ ነው። ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዳሽን ባንክ ነው። 200 ብር 77 ሳንቲም ገዝቶ 204 ብር 78 ሳንቲም እየተሸጠ ነው። በንግድ ባንክ 191 ብር ከ45 ሳንቲም ገዝቶ 195 ብር ከ28 ሳንቲም በመሸጥ ላይ ይገኛል። አንድ የኩዌስ ዲናር በጥቁር ገቢያ 581 ብር ከ84 ሳንቲም እየተመነዘረ ነው። የኩዌስ ዲናርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ኦሮሚያ ባንክ ነው። 487 ብር ከ82 ሳንቲም ገዝቶ 497 ብር ከ58 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ 474 ብር ከ79 ሳንቲም ተገዝቶ 484 ብር ከ28 ሳንቲም በመሸጥ ላይ ይገኛል። አንድ የዩናይትድ አረብ ኤምሬት ድርሃም ወይም የዱባይ ድርሃም በጥቁር ገበያ 48 ብር ከ61 ሳንቲም እየተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ራሚስ ባንክ ነው። 43 ብር ከ78 ሳንቲም ገዝቶ 44 ብር ከ66 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ 40 ብር ከ40 ሳንቲም ገዝቶ 41 ብር ከ21 ሳንቲም በመሸጥ ላይ ይገኛል። አንድ የሳውዲ ሪያል በጥቁር ገበያ 47 ብር ከ59 ሳንቲም እየተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ራሚስ ባንክ ሲሆን 42 ብር ከ53 ሳንቲም ገዝቶ 43 ብር ከ39 ሳንቲም እየሸጠ ነው። በንግድ ባንክ 39 ብር ከ57 ሳንቲም ተገዝቶ 40 ብር ከ36 ሳንቲም በመሸጥ ላይ ይገኛል። አንድ የኦማን ሪያል በጥቁር ገቢያ 464 ብር 17 ሳንቲም እየተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገቢያ 251 ብር 81 ሳንቲም እየተመነዘረ ነው። አንድ የባህሬን ዲናር በጥቁር ገቢያ 472 ብር 56 ሳንቲም እየተመነዘረ ነው። የዛሬው ዕለታዊ የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገቢያ የሚሄን ይመስል ነበር። እስከ መጨረሻ ድረስ የተከታተላችሁን ስለሆነ እያመሰገንን በዚያ በቃን። መልካም ጊዜ፣ መልካም ቀን።